በብዙዎች ደም በህፃናት እንባ በግፍ የተገነባው ሞንሳንቶ የተባለው ተቋም በጣሊያን ወረራ ሰዓት ማለትም ጣሊያናውያን ለሁለተኛ ዙር ወደ ኢትዮጵያ ሲመጡ መስታርድ የተባለውን አደገኛውን ኬሚካል ያመረተው እንዲሁም ደግሞ ለጣሊያን የሸጠው ይህ ተቋም ነው። አሜሪካውያን ቪየትናሞችን እንዲሁም ደግሞ ጀርመኖች አይሁዳውያንን፣ ሌላም ደግሞ በሂሮሺማና ናጋሳኪ ላይ የፈነዳውን አቶሚክ ቦምብን ጨምሮ ጃፓን ቻይናን በወረረችበት ሰዓት አደገኛውን ኬሚካል ያመረተው ይህ ተቋም ነው። የዓለማችን 95 ፐርሰንት የሚሆነው የእህል ምርትን የያዘው ይህ ተቋም ነው። በምድራችን ላይ ካሉትም እጅግ በጣም አደገኛና ገዳይ ከሆኑ ድርጅቶች ውስጥ በዋናነት ይጠቀሳል። ይህ ድርጅትም እንደ ኢሮፓያን አቆጣጠር 1901 ጆን ፍራንሲስ ኩዊን በሚባል ግለሰብ የተመሰረተ ሲሆን ይህ ግለሰብም ናይትስ ኦፍ ማልታ በተባለው ተቋም ውስጥ ያለ ሲሆን ይህም ደግሞ የሰይጣን አምላኪዎች ወይም ደግሞ የፍሪሜሰኖች ተቋም ነው። ሞንሳንቶን በመጀመሪያ ለኮካኮላ ማጣፈጫ በሚል ኬሚካል ሰርቶ ነበር። ይህ ኬሚካልም ከማጣፈጥ ባሻገር እጅግ በጣም አደገኛ ነው። ለብዙ ሰዎች ጤናም እጅግ በጣም ጎጂ በመሆኑ የጤና ሚኒስተሮች ይህንን በማየት ኬሚካሉን ለማስወገድ ብዙ ተረባርቦ ነበር። ነገር ግን ድርጅቱ እጅግ በጣም አቅም ያለውና ሀብታም ድርጅት ስለነበር ሊሳካላቸው አልቻለም። ከዚህም በኋላ ይህ ድርጅት በግዴለሽነት የተለያዩ የሚመረቱ ምግቦች ላይ እንዲሁም ደግሞ መጠጦች ላይ የፈለገውን ኬሚካል እየጨመረ ማምረቱን ቀጠለ። መድኃኒት ብሎ የሚያመርታቸውም እጅግ በጣም አደገኛ የሆኑ ኬሚካሎችን በውስጣቸው የያዙ ሲሆኑ ለምሳሌ ደግሞ ከአደገኛ የመድኃኒት ምርቶቹም አስፕሪን የተባለው ይጠቀስበታል። ፔስፒ የተባለውንም አደገኛ የሆነ ኬሚካል ያመረተው ይህ ድርጅት ነው። በብዙዎችን በጊዜው እያመረተ በነበረው መድኃኒት እንዲሁም ደግሞ በተለያዩ ኬሚካሎች ምክንያት ይህ ድርጅት ቅሬታ ይቀርብበት ነበር። ብዙ ቅሬታ ይቀረበባቸውን ኬሚካሎችን በመተው ሌሎችን አደገኛ የሆኑ ኬሚካሎችን ደግሞ ማምረቱን አላቆመም። ጭራሽ ደግሞ ሰው ዝም ካለ የፈለገውን ኬሚካል የፈለገው ምግብ ውስጥ እንዲሁም ደግሞ የተለያዩ ቦታዎች በመክተት የሰዎችን ጤና እንዲሁም ደግሞ የመራባት ችሎታ የሚቀንሱ ኬሚካሎችን ማስፋፋት ቀጠለ። ያመረታቸውን እጅግ በጣም አደገኛ የሆኑ ኬሚካሎችን እዚህ ጋር አስቀምጬላቸዋለሁ። ይህ ድርጅትም ራሱን እያሰፋ ከመንግስትም ቅሬታ ሳይቀርብበት ወደ እህል ምርቶች ላይ ይገባል። የአሜሪካ መንግስትም ድርጅቱን ሊቃወም ቢመጣ በተለያዩ ጊዜያት የአሜሪካ ባለውለታ ነኝ በማለት የአሜሪካን መንግስት አፍ ያዘጋ ነበር። ኢትዮጵያ እንደ ኤሮፓያን አቆጣጠር 2020 ላይ የጂኤሞ ምርቶች ወደ ሀገራችን እንዲገቡ ፍቃድ ሰጠች። የኢትዮጵያ የቀድሞ ምርቶችም ለዚህ ለመራጁ ድርጅት እንዲሰጡ ፍቃድ ተሰጠ። ኢቭን እንኳን የሰብል ባለቤትነቷን የሚያሳጡ አደገኛ የሆኑ ስምምነቶች ተፈረሙ እና ይሄ የጄኔቲካሊ የተቀየረ ፕሮዳክት ሀገራችን በሚመጣ መጀመሪያ ደረጃ እነሱ በብዛት ምርት ያመርታሉ። እንዴት ነው የሚያደርጉት? የእኛ ማርኬት የሚገሉት? ለምሳሌ እንበልና የዛሬ አስራ አምስት ሀያ ዓመት አካባቢ ጋና በጣም የራሱ ቶማቶ ፕሮዳክሽናቸው በጣም ትልቅ ነበራቸው ከዛ ምን አረጉ ያው ሄደን ብድር ብድር የማንኛውም ታዳጊ ሀገር ራሱ ባላንስ ማድረግ አይችልም ባላንስ ሽቱ ኦኬ ራሱን ባላንስ ለማድረጉ በጀት በሚያወጣበት ጊዜ መበደር የማይበደር ታዳጊ ሀገር የለም ምክንያቱም ዶላር በጣም ችግር ውስጥ ነው የከተተው የአለምን ኢኮኖሚ ሀብታም ሀብታም ሀብታም የሆነ ኮንቲኔንት ሁሉ ጊዜ ልመና ውስጥ ነው ያለው። ሁሉ ልመና ለመና በቃና ዶላር ነው ይሄን የሚጫወትበት። ከዛ የእነሱን ቲማቲም ኦኬ፣ መጀመሪያ ማሶደቃ እንዴ ነው የሚያረጉት ብድር ለመበደር ጋና በሚሄድበት ጊዜ ኦኬ፣ ብድር ሲያበድሩ በፊት ነገር አገር አገርስ ለመበደር ከአይምኤፍ እና ወርልድ ባንክ በሚሄድበት ጊዜ አብሮ አታች የሆነ ፖሊሲ ያለው። ምክንያቱም የዩሮፒያን ወይም ደግሞ ዌስተርን አገር መንግስት ድሃ ነው እያንዳንዱ የአሜሪካ የብሪቲሽ የደሃ ነው፣ ብር የላቸው። ብር ያለው ካምፓኒዎቹ ጋር ነው፣ መልቲናሽናል ኮርፖሬሽኖች ጋር ያለው ኦኬ። እነሱ ናቸው አለምን የሚያስተዳድሩት እነሱ ናቸው። ይሄ ጄኔቲካሊ የተቀየረውን ፕሮዳክት የሚያመርቱት በአለም ላይ የሚሸጡት ኮንትሮል የሚያደርጉት ነዳጁን ኮንትሮል በጠቅላላ የዓለምን ኢኮኖሚና ሀብት የሚያንቀሳቅሰው መልቲናሽናል ኮርፖሬሽኖች ናቸው። እነሱ ናቸው። እናንተ አሁን ብዙ ጊዜ እንደዚህ አድርጎ የአሜሪካን አገር እንት እንደዚህ ያደረገ ይህንን የሀገራችንን ኢኮኖሚ እንደዚህ ጣለ። መንግስት እኮ አይደለም መንግስት የእነሱ ልክ እንደ ጠበቃ ነው። ለምሳሌ እነሱ ያንን የጋና አሁን ሞንሳንቶ ነው ሞንሳንቶ የሚባል ካምፓኒ ያንን ቶማቶ ጣሊያን ውስጥ በብዛት ያመርትና አምጥቶ ከሀገሪቱ ቶማቶ ዋጋ በታች አድርጎ ጋና ውስጥ መሸጥ ይፈልጋል ከዛ የጋና መንግስት ኖቢል ወይ ደግሞ ስላለ እነሱ ይሄዱና ለኢንተርናሽናል ሞኒተሪ ፋንድ ወይም ደግሞ ወልድ ባንክ ብድር ለጋና እንዳይሰጠው። ምክንያቱም ማርኬቱ መክፈት አለበት መጀመሪያ ለእነዚህ ኮርፖሬሽኖች። ያን ደግሞ የሚያደርገው የአሜሪካ ወይ ደግሞ የጣሊያን መንግስት ወይ የኢሮፒያን ዩኒየን ሄዶ ብድር እንዳይሰጠው ለጋና፣ የቶማቶ ማርኬቱን ካልከፈተ ብድር አይሰጠውም። ከዛ ቶማቶ ማርኬቱ ሲከፈት እነሱ ከዛ አንደኛ ሲያመርቱ ይሄ ጄኔቲካሊ የተቀየረውን ፕሮዳክት ሲያመርቱ ከመንግስት ሰብስዳ ይደረጋሉ። መንግስት ይረዳቸዋል። ገበሬው ለምሳሌ ጠቅላላ ኮስቱ ያመረተበት ለአንድ አንድ ኪሎ ግራም ቶማቶ ለማምረት የሚያወጣው ብር አንድ ዶላር ቢሆን 50 ሳንቲም ወይም ደግሞ 25 ሳንቲሙን መንግስት ይሰጠውና ያንን ቶማቶ አንድ ኪሎን ቶማቶ በ50 ሳንቲም ነው የሚሸጠው፣ 5 ሳንቲም የመንግስት ነው። ከዛ ያንን 50 ሳንቲም ቶማቶ ጋና መጥቶ ሲያራግፉት ጋና ውስጥ ያለው ገበሬ በአንድ ፓውንድ ካልሸጠ አያዋጣውም።